ሊልየ ያላሰበችው ነገር እገጠማት። ባቡሬ በለለባት ሰዓት ድንገት አዙራት ወደቀኝ። እሱ ሊዱን ለመሸኘት ወጥቶ ያችኛዋም የፍቅር ጥያቄዋን እየጀመረች ስትጠብቀው፣ በዚህ ሰዓት እንዴት ሸኘኝ ይባላል። ይች ቀበጥ ያለች የተሰለሰለች ስትራመድ ድንገት ወደቀች። አጠገቧ ደርሶ ያነሳት እሰው የለም። የባቡሬ ምናት መልካምና የተባረከች ልጅ ናት ብላ የምትጠራት ሰላምዬ ወድቅ አባታል ብቻሽን ከ ምትሆኔ እንዳይደብርሽ እናቴ ላንጣለሽ ማዘሯን ሊልዬ ሲል ቢነግራትም ባቡሬ ይህን ያህል አታስብልኝ እስትል ለሱ ብትነግረው እንዴት አልሳሳልሽ ልካ፣ አጠገብሽ ነኝ ሁልጊዜም፣ አይዞሽን ሲሄድ እንዳይደብርሽ ብዬ ነው ማዘሯዋን ላንጣት ብሎ ማዘሯን እንድትመጣ ቢጠይቃትም ልልዬ፣ ችግር የለም ስለምታስብልኝ አመሰግናሃለሁ ብላ አመስግነዋለይ ቀበጧ ድንገት ወደዛ ቤት ገብታ ና ሸኘኝ ስትለው፣ እንዴት አሁን መጥተሽ በድንገቱ ምን አስበሽ ነው ከዚህ ጋር? አንቺ ልጅ ብትላት ምን አስባለው እንዲሸኘኝ ፈልጌ ነው ብላ የፍቅር ጥያቄዋን ሴቷ ለወንዱ ስታቀርብ እሱ ደግሞ እንደማይሆንና አሁን እየፈለግሽኝ ለመሸኘት ነው። ልጅቷ ያለኔ አይሆንላት ሌላ ሰው እንኳን አጠገቧ ቢሆን እኔ ደስ አይለኝም፣ እንደኔ የሚሆንላት ሰው የለም ብሎ ቢነግራትም፣ አንተ ግን ይህን ያህል ለሷ የምትሳሳላት ለምንድን ነው? ከኔ ጋር ቆመህ የሷን ስም የምትጠራው ብላ ለባቡሬ ነገረችው። ባቡሬም ይገባታል፣ ልዩ ሴት ናት፣ መቼ እንዳንቺ ጦልጧላ ናት ብሎ ለሊዱ ቀበጧ ነገረት። አሸናፊ ለሮማንዬ ፍቅሩን ለመግለጽ እየተረበተበታ፣ አንች ምን አለብሽ ወይ ፍርጥ አድርጌው አፈቅርሻለሁ ብዬ ልንገራት? ወይ ምን ያደርጋን? ልቤው አንቺ ጋር ነው አለ። ድንገት ደግሞ ያኛው ደመቃ በር ቆረቆረበት። በሩን ለመክፈት በሀሳብ እሷ ጋር እጭልጥ ብሎ እየተደጋገመ በሩ ሲቆረቆር ዝም አለ። በሩ እየተቆረቆረ ነው ሂድና ከፈተዋለችው ሮማኒ እየተርበተበተ ከፈተለት ምን ሆነህ ነው እንደዚህ ብርድ እየመታህ የመሰለህ የመሰልከው ሰውነት እየተንቀጠቀጠ ነው ሲል ደመቀ ላሹ ነገር አንተ ምን አለብህ እኔን እንዴት እንደሆንኩኝ አንተ መሽ ታውቃለህ ሲለው ለደመቀ መልሶለታል የድሮ ፍቅረኛው ጋር ሁለቱ ሆነው ሲያወሩ ከርቀት ፀብ የተፈጠረ የመሰለው ኪንጎም ከፍቅረኛው ጋር ሆኖ ምን እየሰራት፣ ምን እየሰራህ ነው፣ ምን እየሰራት ወይም ምን እያደረጋት እይሆን ለምን ያስከፋታልኝ እሷ ላይ ሲከፋታል ወድም ሲል ቅምጥል፣ ዛሬም ልብህ እሷ ጋር ነው ያለው አንተ ልጅ ስትል ለሱም በጥፊ አጮለችው ዋይዘሮ ታለም። እሷ ለማጭበርበር ከቤት ብትወጣም እውነቱን ታለም ደርሳባታለ ቀመጠለ ሁለቱ ሲጣሉ ዝም ብላ የቻቸው እንደ መገላገል አቤት ደስ ስትሉ፣ ደስ ስትሉ እያለች ሳቋን ቀጥላለች። ቤዛን ለምን እና ቴንዝ ድረስ አመጣሻት? ስትላት ቤዛና ፍቅር በጣም ተደባደቡ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ የተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቱብ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ሊሊዬ ያላሰበችው ደስታም ጭንቀትም መውደቅም ገጥሟታል። ያም ደግሞ ለሷ መልካም እድል ገጥሟታል። በአቡሬል ከሷ ጋር ምሌት የማይፈልገው እናቱ የወደደቻት ወይንም ደግሞ ከእሷ ጋር እጠጋ ቢል የፈለገችው ከሰላምዬ ጋር ነው። ሰላምዬ ብላ እንዴት እንዳወጣችላትም ጎዳና ላይ ሆና ቄጠማውን እየሸጠች እሷን ለማዳንና ጎዳና ላይ ለምን ተቀመጫለሽ? ማዘሯ ነይ ወደ እኔ ቤት እንሄድ እስትላት ልጅ እንደ ጠፋትም እስትነግራት ቢኪ ታውቂዋለሽ ወይ ብላም እስትነግራት ቢኪ ያለው እኔ ጋር ነው። ትንሽም ብላ እጇን ዘርግታ ሰላም ስትላት እሷ ሰላምታ ስታቀርብላት ስሟን ሰላም ያለቻት መስሏት በዛ ነው እስካሁን ድረስ ከዛ ቦታ አንስታ እዚህ ላለሁበት እያደረሰችኝ ሰላም እየናት ብላ ሁልጊዜ ከባቡሬ የጎን ሆና የምትነግረው ወላጅናቱ ስለ ሰላም መልካምና ጥሩ ነው። ድንገት ባቡሬ በተቀመጠበት ወደቀች። እሱም ደነገጠ፣ እንኳን ታማበት እንዲሁም የሚሳሳላት ልጅ ነውና። ምን ሆነሽብኝ ነው እባክሽ ቢላትም እኔ ደና ነኝ አለችው። የኔ ውድ ምን ሆነሽ ነው ማዘሯ ትንጣ ጨንቆኛል፣ ተነሺ ወደ ሆስፒታል እንሄድ ብላት አታስብ፣ አሁን ደና ነኝ ይመለስልኛል ብለው ለባቡሬ ስትነግረው ባቡሬ ግን ማመናቅቶታል። በእሷ ላይ እያየው አዲስ ነገር ነው የተፈጠረበት። ምን ሆና ነው ች ልጅ በባለፈው ፍቅረኛ ተጎታ አሁን ላይ እያሰበችው ነው ወይ ብሎ በዛም ጥያቄ ፈጥሮበታል። ስለ ባለፈው ፍቅረኛ እንዳታነሳ እና እሷ ጋር እንዳይደውልም መሰል ኮነ ስጭኝ ብሏት ለመናገር ፈልጎ ነበረ እናቱ ግን አልፈለገችም በሁለቱ መካከል አንተ ገብተህ የመወሰን መብት የለህም እሷ ትወስን ስትል ለእሷም ለባቡሬም ወይዘሮ የባቡሬ እናት አስቴሯ ተናግራል። የባቡር የምናት በጣም መልካምና ከነበረችበት አሁን ላይ ጥሩ እንድትደርስ እያደረገቻት ሊሊ ስለሆነች ሊሊ ጋር በመሆኑ ልጇም እንደገና ከዛችኛዋ ከቅምጥል ጋር ሲከፋት ወደ ሊሊ ጋር ትሄዳለች። ከሊሊ ጋር ደግሞ ወደ ቤቷ ወደ ቅምጥል ጋር ትሄዳለች። ሊሊጌ ጥሩ ነገር ለመስራትና ና ድፍረቱ አውጥታ ለመናገር ስለከበዳት የፈጠረችው ሲስተም ሊሆን ይችላል። ድንገት እሱ ጋር ስትደርስ ወደቀኝ ኬችን ስትሄድ፣ አዙሮ ጥሏታ። ኤላ ተጸጽቷል፣ በብዙ ነገር ተጸጽቷል። በከርቷት እሷን ጥሏት በመሄዱ እንዲሁም ደግሞ አሁን በነበረበት ህይወቱ ደስተኛ አይደለም። አባት የመረጠለት ቤተሰብ የመረጠለት ሚስቱ ጋር እየኖረ እኔ የምወዳት የማፈቅራትን ሳላገባ እንዴት ነው ቀጣይ ህይወቴን የምኖረው? ሊሊዬ ማሪኛ፣ ይቅርታ አድርግልኝ እያለ ለሊሊ ቢነግራት ሊሊ እሰይ እንደዚህ ነው እኔንም ቅጥል እያደረገ በልደን፣ አሁን እና ተመልከተን እኔ ከባቡሬ ጋር ነኝ ብላ ከባቡሬ ጋር መሆኗን ለሱ ስታ አሳየውም ሲያይም በቅናት ተንጨርጭሮ ከሺ እልል የሚላትም ከቆረጠች ቆረጠች ወስናለ። ከአጠገቡ እንዲጠገው እና ወደዛ ቤት ምድርሽ እንዳይል ባቡር የነግሮታን። ኤላ ምነው በቀረብኝ፣ ምነው ነው እንደዝ ባልሆን፣ ጉድ አደረጋችሁኝ። የምወዳትን ፍቅረኝን ጥዬ እንድመጣ አደረጋችሁኝ እያለ ቤተሰቦቹን እየወቀሰ ነው። ኤላ ምንም እድል የለ በኒ ላይ ያለን ነገር ጭራሽ እንዳታስበው ብላ ነግሯል። ቤዛ ጥሩ ነገር የሰራች መሰላት ወይዘሮ አለም ቤዛን ስታመሰግናትም መሰግናትም እንዴት ብለው ደግሞ ቤት ያሉት ወይዘሮ አለምን ተናገሩ። በፍቅር ጉዳይ ስለተጨነቀች ልትነግራት ነበረ። ግን ሁለቱ የሰሩት ስራ ደግሞ ጥሩ ስላይደለ አይደለ ቤዛና ፍቅር ተንኮለኛ ስለሆኑ ሁለቱም ለምን እንደዚህ አደረግሽ በማለት ተያይዟል። ሮማኔ ከአሸናፊ ጋር ቆማ ስታውራ ቆይማ፣ እዚ ቤት የሚመጡት ሴቶች ከጥበቃ ጋር ነው ወይ የሚቆሙት? ምንድን ነው ስራችሁን በአግባብ አትሰሩም? ምግብ እየፈለኩኝ አሁን እየራበኝ ማሊስጠኝ አለች። ሌዱ እንዴ፣ ምግቡ ተሰርቷል ስትላ፣ ታዲያ እኔ አቅርቤ ልብላለሽ? ሂጂና ምግቡን አንጭ ብላ ሮማኔን ስትናገር አሹ ከፍው የምወድሽን ያክል አሁን ልጠላሽ ነው። ሊዱ ሮማኔን እንዳትናገሪ ብሎ ለሊዱ ሲነግራት ታደኔ ምን ላድርግ ከማን ጋር ልቀመጥ አሹዬ ብላ ለአሸናፊ ነገረችው። ባቡሬም የአራት ልጆች አባት ነኝ አለኝ አለች። ደመቀ እንዳልሆነ እውነቱን ነገራት። ሮማኔ ነይልኝ በማለት ሮማን ወደ እሱ ጋር እንድትሄድ አድርጓታል። ደበረኝ ከማን ጋር ልዝናና ብሎ ኪንጎ የደመቀ ድንገት ደግሞ ወደዛ ቤት ሲሄድ ከሩታ ጋር እንደሚሆንና ከሩታ ጋር ወጥቶ ቪዲዮ እንደሚሰራ ሲናገርም እሷም እንደዚያው ደስ ብላት ውጭ ለሄደው ጥሩ ጊዜ እያሳለፉ ነው። አሸናፊም አሹም ደግሞ በጣም ፈርቶ ለሮማ ለመናገርም ቢፈራ በር ክፈት ሲባል እየተርበተበተ ሄዶ በሩም ከፍቶታል። ወይ አፈቅሻለሁ ብዬ ፍርጥ አርጌ እውነቱን ልናገርና እኔም ልተንፈሶ እንደ ብርድ ብርድ ከሚያንቀጠቀጠኝ ብሎ አሹዬ ብሏል። መተንፈስ መልካም ነው ልልየና ባቡሬ ደስ ይላል፣ እንደዚህ ደስ ይላል። ሌላው ኤላ መጸጸቱም መልካም ጥሩ ነው፣ የእጁንና የስራውን አገኝቷል።